ያው ቤኪ ወደ ሌላ ሀገር መሄድ አለበት። አሁን በፊትም የተፈጠረው ነገር ስላለ እኔቸው ወይ ብዬ አሁንም ሌላ ነገር እንዲፈጠር አልፈልግም። በጣም ብዙ ሰው ይመጣ ነው የነበረና ማለት አሁን በዚህ ሰዓት ማን እንደሚመጣ ማን እንደሚወጣ ይታወቅ ያለበት ደረጃ በጣም ከባድ ደረጃ ላይ ነው የነበረ። ያው ቪዲዮ ምናምን የምንለቅላችሁ ምንድን ነው እናንተ ያለበትን ደረጃ ማወቅ ስላለባችሁ። አሁን በተቻለ መጠን ደህና ደረጃ ላይ ነው በጣም ደስ ብሎኛልና ያው የሆነ ያዙይ ዶክተሮች ማመጣኒ ስለሆንኩ ስልከው ያው እንደዚህ ቁሜ ለማውራት ስለማይመቸ ነው። የናንተ ጸሎት የናንተ ድዋ ነው ከዚህ ደረጃ ሊያደርሰው ያደርሰሻል። ቪዲዮ ቤኪ ጋር ዛሬ ሌዝላችሁ ነው የነበረ ግን ወዳጅ መስሎ ጠላት እና ያለነው እንግዲህ በእግሩ መሄድ ከቻለ መንቀሳቀስ ከቻለ ከዛ ሌላ ቦታ ሄዶ ሕክምናውን መከታተልም ይቻላል። እሱ ላይረዳኝ ይችላል ግን ገና አላቀም ማለት እሱ ስራ ወዳድ ነው ታውቁታላችሁ። ወደ ሌላ ሀገር ሄደህ ስራ እንድሰራ ምናም ብዬ እንነጋግራለን። ወንድሜ አንተ ማለት ለኔ ሲገባ የምታዘን ጽስቅ የምትደሰት ወንድሜ አንተ ነ የፊቴ መስታወት ሺህ ጥፋ ጥፋ ስተቴን አራሚ ጭንቀቴን ተካፋይ አንተቆነ ዘኒ አንቀቴን አደፋ ሁሌም አለ ከጎኔ በስስት የማይ የአይኔ ብሌኔ ኑርልኝ በደስታ ቅቧ ይንካብኝ ለአንዴ ዘትከፍ ዘላለም ኑርልኝ ወንድሜ ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከሀገር ውስጥም ከሀገር ውጭም ያላችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ነው ማለት እንዳለብኝ አላቅም። ምክንያቱም ዛሬ በጣም ደስ ብሎኛል። ያው በረከት የነበረበትን ሁኔታ ታውቃላቸው። ገና በጥሩ ሁኔታ ላይ ስላለ በጣም ደስ ብሎኛል። ሙስሊሞች የሆናችሁ ዱዓ እያደረጋችሁ፣ ክርስቲያኑ የሆናችሁ እየፀለያችሁ እንዲሁም የእናታችን ጸሎት እንዳለ ነው። ብቻ ላቀ፣ በጣም ደስ ብሎኛል። በጣም ስትጨነቁ ነበር፣ ስልክ እየደወላችሁ ይህ ያው እኔ አብዛኞቻችሁ ማንሳት አልቻልኩም። ያው እንደማይመችኝ ታውቃላችሁ ስጋ እንደ ዘንባች ቼን ስለሆን ባትር የሚሰጋብኛል ስልኬ እና ብዙ ጊዜ ያው ማንሳትም አልችልም። ምክንያቱም ብዙ ብዙ ነገር ነው የሆነ ያዙ ዶክተሮች አመጣኒ ስለሆንኩ ስልክ ያው እንደዚህ ቁሜ ለማውራት ስለማይመቼ ነው። አንዳንዴ ያው ቪዲዮ ምናምን የምንለቅላችሁ ምንድን ነው እናንተ ያለበትን ደረጃ ማወቅ ስላለባችሁ ስለምትጨነቁ ስለምታስቡልን እናም ያው በጣም ደስ ይለኛል፣ እናንተም ደስ እንደሚላችሁ እርግጠኛ ነኝ። በጣም ስትጨነቁ ስለነበር ይቻላል። በጣም ከባድ ነገር ነበር ያሳለፍት። ያው ግን እናንተ ከጎኔ ባትሆን የደወላችሁ ከጎኔ እንዳላችሁ በቃ አይዞ በርታ ምናምን ያላችሁ ነበር። ብዙ ነገርም እየረዳችሁ እያገዛችሁ ነበረ። ይህንም በቃ ለቤኪም ነግሬው ነበረ እና በተቻለ መጠን ቤኪም ያው እናንተን ለማመስገን ሞክሯል፣ አልቻለም። ያው ብዙም ምን በደንብ ስላልተሻለ ግን እግዚአብሔር ይመስገን አሁን በተቻለምት ገና ደረጃ ላይ ነው። በጣም ደስ ብሎኛል፣ እና ምን ብዬ ማመስገን እንዳለብኝ አላቅም። እጅግ በጣም አመሰገናቸዋለሁ። የእናንተ ጸሎት፣ የናንተ ዱአ ነው ከዚህ ደረጃ ላይ ያደረሰው። ተሻለ ያለበት ደረጃ በጣም ከባድ ደረጃ ላይ ነበር። በጣም በእርግጥ ነው በጉዳት የነበረ ያው ብዙ ቀን የቆየ፣ እናንተም ያያችሁት ነው። እኔም ያው እየነገርኳችሁ ነበር ስልክ ምናምን እያነሳሁላችሁ። በእርግጥ በጣም ይቅርታ ግን ስልክ ላላነሳሁላችሁ፣ ባትሪን ቻርጅ ለማድረግ የሚቸገራል እንደነገርኳችሁ፣ ምገባ ሞተው እኔ ነኝ። ለዛም ስለሆነ ነው ቅር እንደሚላችሁ አውቃለሁ፣ ግን ስላልቻልኩም። በዚያው አጋጣሚ ግን በጣም ይቅርታ ስልክ ላላነሳሁላችሁ። ያው በተቻለ መጠን እንግዲህ ለበኪ ያለውን ነገር አስረዳዋለሁኝ። ያሱም ደና ነው እግዚአብሔር መስከ በደንብ ሲሻለው፣ እናንተም ያወራችኋል ተስፋ አድርጋለሁ። ማለት ደና ይደናሉ። ያስያለው ዚህ በኋላ በደንብ እንደሚድንም እርግጠኛ ነኝ። ከዚህ በኋላ ምንም ነገር ፈጣሪ ይይም አላስ ደረጃ ላይ ደረሰሶ አሁን እንደዚህ ጥሩ ደረጃ ላይ ነው ማለት በጣም የሚያስደስተው እና ምንም ኖርማል የማይድንበት ምንም አይነስ ምክንያት አይኖርም። እና እኔ አላቅም ብቻ ምስጋና ነው በምን አይነት መልኩ መግለጽ እንዳለብኝ ራሱ ከባድ ነው። እውነት ለመናገር በጣም ከባድ ነው። እዚህ ደረጃ ላይ ብቻችሁ ሆናችሁ ግን ብቸኝነት እንዳይሰማኝም አድርጋችሁ ነው እናንተ እና ያው ቪዲዮ ቤኪ ጋር ዛሬ ሌዘላችሁ ነው የነበረ ግን እናንተም እንዳላችሁኝ ቤኪን የሚያይ በጣም ብዙ ሰው ይመጣ ነው የነበረ። እና ከዛ ሆስፒታል ቢሆንም ያው ክፍሉ ስለተቀየረ ሰውም እንዲገባም ስላለፈለኩ ያው ክፍሉን ያስቀየርኩት በነበረው ነገር ለዶክተሮቹ ነግሬያቸው፣ ማለት አሁን በዚህ ሰዓት ማን እንደሚመጣ ማን እንደሚወጣ አይታወቅም። ምክንያቱም ጠላትም ማንም እንደሆነ ተገባችሁ ነው፣ ወዳጅ መስሎ ጠላትም አለ። እና ይሄን ስላሰብኩኝ ነው ቪዲዮውን ልይዝላችሁ አልቻለሁ። ደስ እናም ሰውም ሊያገኘውም ስላልፈለክ ያው እንግዲህ ወደዚህ እንግዲህ ያልኩትኝ እኔ ለነገራችሁ እንደተው ቤኪ ደህና ደረጃ ላይ እንዳለ ልቻላቅም በጣም ከባድ ነው ነገር እና እንደዛ ስለሆነው ቤኪ ጋ ቪዲዮ ያላስሁላችሁ። ያው እንግዲህ ቤኪ ሲሻለው ያለበትን ደረጃ ተማሳያችሁናና ምን አይነት ሀሳብ አለኝ መሰላችሁ? ያው ቤኪ ወደ ሌላ ሀገር መሄድ አለበት ብዬ ነው ያሰብኩኝ። ምክንያቱም ልጁን አሁን እኔም አልቻልኩም ነበር ምክንያቱም እዛው ስለነበርኩኝ ያው ለመንግስት ማለት ለፖሊስ ምናምን ተናግረናል፣ ግን ደግሞ የሚከታተል ሰው ያስፈልጋል። ነገሮችን የደረሰ ምን ላይ ነው ምናምን ይለውን፣ ግን እሱን ነገር ደግሞ ማድረግ አልቻልኩም ለምትሉኝ፣ ያው ቤቱ ምትየመ ሌላ ስራ መፍራት አልቻልኩም። ስለዚህ አሁን ከዚህ በኋላ ያለውን ነገር በቃ ብዙ መከታተል አለብኝ ብዬ ያስብ ያለውኝ፣ ግን ቤኪ ወደ ሌላ ሀገር መሄድ አለበት ብዬ ያስብ ከዚህ በኋላ በጣም ከፍተኛ ጉዳት እንዲደርስበት አልፈልግም። ማለት እሱን መጠበቅ አለብኝ። ያው ከሱ ጋርም የተጣላንበት ምክንያት ምንድነው፣ እሱን ለመጠበቅ በማሰቤ ነው። እናንተም ትረዱኛላችሁ ብዬ ተስፋ አድርጋለሁ። እሱን ለመጠበቅ ምስለዋል። ከዚህ በኋላ ወደ ሌላ ሀገር ሄዶ ቢቻል ስራ የሰራ እዛ ይኖራል። ካሪያ ደግሞ ስራ እንዲሰራ ደግሞ እዛ እናመቻቻለን። የሚሰራውን ስራ እየሰራ ለተወሰነ ጊዜ ነገሮች ውስጥ ይሳከሉ እዛ ይቆያል ብዬ ነው የማስበው። ና እናንተም ያው እንደሚሄድ ነው ስላችሁ ደስ የሌላችሁ ነው የሚገባ ብዬ አስባለሁ። እዚህ ጋ በጣም ከባድ ነው፣ ምክንያቱም እንግዲህ በእግሩ መሄድ ከቻለ መንቀሳቀስ ከቻለ ከዛ ሌላ ቦታ ሄዶ ሕክምናውን መከታተልም ይቻላል። እና ዋናው ነገር ምንድን ነው እሱ በቃ ደግሞ በደምብ በእግሩ መራመድ መቻሉ መጓዝ ከቻለ እኔ ደግሞ ወደ ሌላ ሀገር እንዲሄድ ነው ያው የረዳኛል ብዬ ተስፋ አደርጋለሁ። ምናልባት እሱ ላይረዳኝ ይችላል ገና አላቅም። ብቻ ማለት እሱ ስራ ወዳድ ነው ታውቃላችሁ፣ ስራም እንደሚወድ እና ወደ ሌላ ሀገር ሄደ ስራ እንድሰራ ምናምን ብዬ እንነጋግራለን። እናንተም በተቻለ መጠን እንግዲህ ያው እግዚ ስልክም ቢሆን እየደወላችሁ ስልኩ ያው ይኖራችኋል ብዬ አስባለሁ። ስልክም ቢሆን እየደወላችሁ መሄድ እንዳለበት እዛም ሌላ ቦታ ሄዶ ስራ መስራት እንደሚችል ብትነግሩት መልካም ነው ብዬ አስባለሁ። ይህ ነገር የሚደረገው እሱን ለመጠበቅ ነው። ማለት እኔ እስካሁን ነገሮችን ለማስተካከል በጣም ጥሬ ነው የነበረው። ነገር ግን በጣም ከባድ ነው። ሁሉም ነገር ውስብስብ ስብ ነው የሚያባችሁ አልቻልኩም። ነገሮችን ማስተካከል እና በቃ ማለት ከዚህ በኋላ ቤኪን ማለት መሲ ነዚህ በኋላ ሊሄድ ነው። ምናልባት ይሄን ቪዲዮ ልታዩ ትችላለች። ነገር ግን መቼ እንደሚሄድ አላሳወቃትም። ለምን ብትሉ ከአሁን በፊትም እነሱ የነበራቸው ጥሩ ሁኔታ ላይ ጥሩ ፍቅር ላይ ነና በሚሄድበት ሰዓት በቃ እኔ ነው ምናም በጣም ከባድ ችግር ተፈጠረ። እናም ከዚህ በኋላ እኔም ልላትም አልችልም፣ እኔም አልፈልግም። ማለት ይሄ ነገር እንዲፈጠር አላደርግም ውስጤ እንደዛ የነበረ ነበረ። ነገር ግን ደሞ መሲ መጣ ደግሞ እኛን ማገዝ እኛን መርዳት ስትፈልግ ደግሞ ብቻ የተምታታ ነው ነገሩ። ታውቃላችሁ አላውቅም፣ ብቻ ለኔ በጣም ነገሩ ተምታታብኝ። እንዴት እሷ ታደርገዋለች ብዬ እኔ እሷንም አንቺ ነሽ ምናምን ብያት፣ ግን እሷ ደግሞ መጣ እኛን ለመርዳት ስትፈልግ እኔ እንጃ። ነገሩን ብቻ ውስብስብ ያደርገዋልና ምለላችሁ ፈልጌ ነው። ያው አልደውልላትም፣ መቼ እንደምሄድም አልነግራትም ያው ትቀየመኝ አለች፣ ግን ትቀየመኝ ከወንድሜም ስለማትበልጥ ይሄ ለላቸው ነው የምፈልገው። እናንተም ያው እንድትመጣም አትፈልጉኝ ይመስለኛል። ነገሩ እኔ በጣም ከባድ ነው። አሁን በዚህ ሰዓት በቃ እኔ እስካሁን በፊት የተፈጠረው ነገር ስላለ እኔ ቾ፣ ወይ ወይ፣ አሁንም ሌላ ነገር እንዲፈጠር አልፈልግም። ምክንያቱም ልጁ እየተከታተለ ነው ያለች። ያው ልጁን እኔ አላቀውም፣ ያላቀውም፣ በርግጥ ግን ደግሞ በጠገቤም አልፎ ሊሄድ ይችላል። ስለዚህ ነ ብዬ እሱን ደግሞ ሌላ ነገር ሊፈጠር አልፈልግም። እናም እኔ ቤቴ በረከትን ወደዛ ልኬ ከዚያ ያለኝን ነገር አስተካክዬ ነገሮችን ያው እንግዲህ ወደ ያለው ወደዛ ሀገር ቤት ወይም መመለስ ካለብኝ እንግዲህ ወደዛ መልካለሁ። በእርግጥ ያው ስራ ቁም ያለው ከተቻለ ደሞ እዚህ ነገሮችን አስተካክዬ ስራ ለመስራት እሞክራለሁ። ያለው ነገር ያው እንግዲህ ለሄ ነው። እናንተም እንግዲህ የደወላችሁ እግዙኝ እንደምታግዙኝም አምናለሁ ያው በረከት ለበረከት ትልቅ ክብርና ትልቅ ፍቅር አላችሁ እየደወላችሁ ብዙ ብዙ ነገር እያላችሁ እያለቀሳችሁ ሁሉ ነው የነበረ። አላቅም፣ ብቻ በጣም ከባድ ነው። በዛን ሰዓት እኔ እራሱ በቃ አለቅሳለሁ። እናንተ ስታለቅሱ እራሱ በጣም ነበር ሳለቅስ። ስሜታዊ እያደረጋችሁኝ ነበር። ለምንድን ነው የምታደርጉት? ለበረከት ያላችሁን ፍቅር እየገለጻችሁ ነበርና እግዚአብሔር ይመስገን። ብቻ አላቅም፣ ተሽሎት፣ በደንብ ተሽሎት፣ እንደዚህ በቃ እናንተን የሚያመሰግንበት ቀን ይመጣል ብዬ ተስፋ አደርጋለሁ ተስፋም አልቆርጥም። ከዚህ በኋላ እናንተም ከጎኔ ስላላችሁ እና ወደ ቤተሰቦች ያው እንግዲህ ክርስቲያኖች በጸሎታችሁ ሙስሊም ሆናችሁ ደሞ ዱዓ ያረጋችሁ ነገሮችን ብትስተካክሉ ከጎናችን አትለዩ ነው ብለን በጣም አመሰግናችኋለሁ። እናም ሀሳባችሁ ተሳክቶላችሁ ሁሉን ነገር ያሰባችሁት ወደ ሀገራችሁ ተመለሳችሁ ከቤተሰብም እንዳማነ እናንተ በልታሰቡት መልኩ ብቻ ፈጣሪ እግዛችሁ ያሰባችሁት ሁሉ ይዙን ሳካላችሁ ነው። እኔንም እንደረዳችሁኝ ፈጣሪ በሁሉ ነገር ይድራችሁ። በእርግጥ ያው ሰው አይደለም፣ ዋናው ነገር ፈጣሪ ነው። ፈጣሪ ሁሌም ከጎናችሁ አይለይ። በጣም አመሰግናለሁ።